እረ ደሴ ደሴ ገራዶ ገራዶ አለቀልሽ እኮ የአብይ ሰራዊት ተንዱ ተንዱ። ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። ህዝብ በለው፣ ወጣት በለው፣ ምን በለው ይመታል። አብሮ ቀልድ የለም መመታት አለብን። ይሄ ጀነራል ተሰጠው ኦህዴድ ስልጣን ላጣ ነው የሚል ሽብር እና ቀውስ ውስጥ እንደገባ ግልጽ ነው። ተመስገን ጥሩ ነህ። ከኦህዴድ በላይ ኦህዴዱ ነው። ኦህዴዶች እስኪገርማቸው ድረስ ሳግ እየተናነቀው ሲፎክር የነበረው አዳምጦ በተግባር ምላሽ መስጠት መገለጫ የሆነው መንግስታችን፣ ይሄ ሰራዊት የፋኖ ኃይል ነው። ጠቅላላ ኮማንድ በየ ቦታው መጠነ ሰፊ ስልጠና እየተካሄደ ነው። አንተ ለብልጽግና ታማኝ ሆነህ የገዛ ህዝብን ትወጋለህ ብል ዘንበል ሲል ግን የመጀመሪያው ተረሻኝ አንተ ነው። መጥቶ ነው። ለነገሩ አይምሮ ከዛ በላይ ማሰብ አይችልም። አብይ አህመድ አፍንጫው ድረስ እንኳን የማይደርስ ነው የእሱ አስተሳሰብ፣ በዛ አሳችና ውሸታም አንደበቱ ለኢትዮጵያ አሁን ጊዜዋ ነውና የኢትዮጵያችን የማንሰራራት ዘመን ሀገር ስትለማ ስትቀየር ሀገራዊ ምክክር ብትል መስፍና ራእያ የሚባለው ነገር ዓለም የዞረ የሀገራዊ ምክክር እያደረኩ ነው ምናምን ብትል የኢትዮጵያ ችግር አትፈጠም። ብልጽግና በጣም በጣም ጠባብ የሆነ እድል ነው ያለው። እዛው እንደ ካድሬ ተቆጥረህ ገዢው ከሚረሽን ወደ ወንድሞች እጅ ብትሄድ፣ እንደውም አሁን ምን የሚል ፍርሀት ሁሉ መቶበታል። አድማ ገብታኝና ፋኖ ስምምነት ፈጥረዋል። አዲስ አበባችን ባለፉት ሰባት የለውጥ ዓመታት በማያባራ ሁለንተናዊ ትራንስፎርሜሽን ፈጣን ባቡር ላይ ተሳፍራ ሆሊውድን በአዲስ አበባችን መገንባት እንችላለን። በግ እየጎተተ ሲሄድ የነበረ ነው። አሁን ይሄ አንደበት የሚሰደብ የኢትዮጵያ ኃይል አለ ታየ እኮ። ተፈጥሮ የሰደበው እኮ ነው። ይሄ ከጭንቀት የመነጨ ነው። ከስቃይ የመነጨ ነው። ከመረበሽ የመነጨ ነው። ብልጽግና የሚሰራው ሴራ በሙሉ ይህን እያደረገ ነው። ይህ ትክክለኛ ኢንፎርሜሽን ነው የምነግራችሁ ያለሁት። ፕሮፓጋንዳ አይደለም። እኔ የፕሮፓጋንዳ ሰው አይደለም። እኔ የፖለቲካ ሰው አደለሁም። እኔ የህዝብ ሰው ነኝ ሎሬት ጸጋዬ ገብረመድን እነ ጥላሁን ገሰሰ የዛሬዋን አዲስ አበባ ቢመለከቱ ምን አይነት ተአምረኛ የጥበብ ስራ ሊሰሩ ይችሉ እንደነበር ከበሻሻ ከሚባል ስሟን እንኳን ሰምተናት የማናቅ እኔ በሻሻ የሚባል ሰምቻላ እንደ መጀመሪያ የማብሸቂያ ስም ይጠሩት ነበር የሚመስለኝ። የጠገበው ኤክስፔሪንስ ያለው መሪ ከኢሀፓ ጀምሬ እስከ ብልጽግና እያገለገልኩ ነኝ የሚል ጥንቸሉ እንደዚህ መናገር አይጠበቅበትም። ኢትዮጵያውያን ጠቅላላ በየቤቱ አገር ቤት ሆኖ ለሚከታተልን እነዚህ ሰዎች ለስልጣናቸው ሲሉ አገሪቱን፣ ሕዝቡን ወደ ገለል እየከተቱት ነው። ቀጥላለን። የምር ጀራሎች ምን ይላሉ? ጥንቸሉ ምን ይላል? ብርሃኑ ጁላ ማለት ነው። ሁ ዛሬ ነው ሞ እዛ ጥላ በሚከራበት ዘመን ማለት ነው። ይሄ ደግሞ ብቻቸው እኮ አይዋጉም። አሁን እኮ እንደ ድሩ አይዋጉም እኮ። አሁን እኮ ባንዳ ምናምን እየቀጠሩልን ነው። እኔ ጠንቋ አይደለም፣ ጠንቋ አልቀልብም። እንደ አብይ አህመድ እንዳለው ጠንቋ አልቀልብም። ግን አንተ ያደረከው ሌላው ሲያደርገው ኃጢአት የሚሆንበት እድል የለም። ላልተወሰነ ጊዜ የአማራ ክልል አመራሮች ከአገር እንዳይወጡ እገዳ እንዲጣልባቸው ተወስኗል። ነጋቲ ቡላ ይላሉ እነ ብራኑ ጅላ። ስለዚህ የትኛውም የባህዴን አመራር በአሁኑ ወቅት ከሀገር እንዳይወጣ ቀጥተኛ ትዕዛዝ ተላልፏል ቀንድ አውጣም ብትሆን እዛው ትሟሟለች እንጂ የለም መውጫ የለም አሁን ነው ጨው ሊነሰንሱባት የሚችሉት ጨው ከነሰነሱባት እቺ ቀንድ አውጣ ሟሟች ማለት ነው እረ ደሴ ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ አደለም ረ ደሴ ደሴ ገራዶ ገራዶ አለቀልሽ የአቢይ ሰራዊት ተንዶ ተንዶ እያልኩ ነበረ ሳንጎራጉሮ እያረፈርኩት ማለት ነው ኧረ ደሴ ደሴ ገራዶ ገራዶ አለቀልሽ እኮ የአብይ ሰራዊት ተንዶ ተንዶ እና አስደናቂ የሆነ ተጋድሎ ፋኖ እያደረገ ነው። አስደናቂ የሆነ ድሎችን እየተጎናጸፈ ነው። በነገራችን ላይ ብልጽግና ጠባብ እድል ያለ በጣም ጠበብ ያለ ጀነራል ሹመት ብትሾም ልፍትና ጀነራል ብትጨምር፣ ዋናው እውነታ መዋጥ ያለበት ብልጽግና መዋጥ ያለበት ክኒን አለች። እውነት አለ። የኢትዮጵያ እውነት አለ። አገሪቱ ወደ ነበረችበት እንድትመጣ ይፈልጋል። ኢትዮጵያ የውስጥ ችግር እንዲፈታ ይፈልጋል። የኢትዮጵያ ልጆች አንተ ባንዳነህ ምናምን ሳትል የኢትዮጵያ ኃይሎች ናቸው እነዚህ ይመለከታቸዋል። የኢትዮጵያ ስቴክሆልደርስ እነዚህ ናቸው። እኔ ብቻ የምፈታው ችግር የለኝም ብለ እኔ ቨልነረብል ከሆንኩኝ ማንም እየደፈረኝ ያለው የእኔ ውስጥ ችግር በጣም ተጋላጭ ስለሆንኩኝ ነው ብለ ቁጭ ብለ ዲስከስ ካላደረግ፣ ለማንኛውም የባአዴን አመራር የተባለ በሙሉ ይሄ ገብሮ የገዛ ሕዝቡን ሲወጋ ሲያስወጋ የቆየ በሙሉ በዛና በዚህ ሲለበለብ ሲሳይቶላ ባቀረበው ፕሮፖዛል መሰረት የባዴን አመራሮች እገዳ የተጣለባቸው መሆኑ ነው። የብሔራዊ መረጃና ደህንነት የሚባለው ተቋም ሬድዋን ሲምቦል ነው የሚመራው፣ በሲሳይ ቶላ ነው። አዲስ አበባ በማንኛውም ጊዜና ሰዓት ሊከሰት የሚችል ፖለቲካዊ ውጥረት እንዳለ ምናልባት ከፍተኛ ባለስልጣናትን ታርጌት ያደረገ እርምጃዎች ሊኖሩ ይችላሉ የሚል የደህንነት ግምገማና ስጋቶችም ነው እየተሰሙ ያሉት። ብልጽግናዎች የማይገባቸው አብይ አህመድ የማይገባው ነገር ቢኖር አንድን ሰው ልግደልህ ስትለው ልጨፍጭፍህ ስትለው ላጥፋ ስትለው ዝም ብሎ የሚጠብቅ የለም። እባብ እንኳን ራሱን እንድፌንድ ለማድረግ ነው የሚናደፍ አንድን ህዝብ ከምድረ ገጽ ላጥፋህ ልጨፍጭፍ ላስወግደ ስትለው ከታሪክ ልደምስሰ ስትለው ለውለታዊህን ስትከፍለው አገርን ጠብቆ ሀገር ዋጋ ከፍሎ ትውልድ የሚኖርባትን ምድር ሲያቆየ አንተ ትናንትና መተህ ይሄ ብዙ ዋጋ ከፍሎ ደሙን አፍስሶ አጥንቱን ከስክሶ አገርን ያስረከበህን ሰው ላጥፋ ስትለው ዝም ብሎ አያይህም ለህልውናው ሲል ይዋደቃል ለህልኑን ነው ሲል ይታገላል። ሀገራዊ ምክክር ብትል መስፍና ረአያ የሚባለው ነገር አለም የዞረ የሀገራዊ ምክክር እያደረግኩ ነው ምናምን ብትል ተጋሩ ወደ ወረደ እዚህ አንዳንድ ተፍተፍ እያለ ነው ውስጥ ለውስጥ። ይሄ በዚህ አድርገህ ችግር አትፈጣም። ኢትዮጵያ ችግር አትፈጣም። መዋጥ ያለብህ ክኒን ግን መዋጥ አለብህ። ለዚህ ነው ብልጽግና በጣም በጣም ጠባብ የሆነ እድል ነው ያለውን በጣም ጠባብ ነው። ራሱ የገባበት ችግር ነው። ሌላ ፋርሴ ቦላዎች እያየው ኤአይ የሚባል ጨዋታ አለ። ኤአይ አሁን ፋኖ የፋኖ ፎቶ ወጥቶ ይሄማ ፋኖ አይደለም ኤአይ ነው። የፋርሴ ቡላ ነው እንግዲህ፣ ከባድ ነው። የውሸት ሰራዊት ይፈጥራል መንግስት። የኢትዮጵያ መንግስት ይሄ ሁኔታ በአገዛዙ ውስጥ በጣም የተረበሸ ሁኔታ ፈጥሯል። ፋኖ እያደረገ ያለው ትግል ውልቅልቃቸውን ሲያወጣው ሽብር ለመፍጠር ሱ27 እየዞረ ነው። ይሄ ከጭንቀት የመነጨ ነው ከስቃይ የመነጨ ነው። ከመረበሽ የመነጨ ነው። ይህንን የሚያደርጉት መርካሜ የመረበሽ ዘመን የምንላቸው ለዛ ነው። ከዚህ በኋላ የአማራን ሕዝብ ትግል ወደኋላ ሊመልሱ የሚችሉበት ነገር ቀድሞ እኮ ነው አክትሟል። ወደኋላ ሊመለስ አይችልም። ብቸኛ አማራጩ ህብረተሰቡ እንደ ሕዝብ መኖር ከፈለገ ማሸነፍ ብቻ ነው። እኔ በጣም ያስገርመኛል። የአብይን አህመድ አገዛዝ ሳየው ዮሴፍን የማያውቅ ትውልድ ተነሳ ይላል መጽሐፍ ቅዱስ የሚባል ዮሴፍን የማያውቅ ነበረ ይላል ዮሴፍ ያደረገላትን ውለታ ዓለም ሁሉ በረሃብ በዛ ዘመን በነበሩት በረሃብ በወደቀበት ጊዜ ያንን ጥበብና ያንን ማስተዋል ለዮሴፍ ሰጥቶት ግብፅን ከመከራና ከረሃብ ታድጎ ለሌላ ሕዝብ ሁሉ እንድትተርፍ ያደረጋት ሰው ነው። እንግዲህ ዮሴፍ ማለት ለግብፅ ትልቅ ትልቅ ትልቅ ውለታ የዋለ ነው። በኋላ ግን የተነሳው የአብይ አህመዱ አይነት ፈርዖን በትዕቢት የተሞላ ታሪክን የማያቅ ውለታን የማይቆጠር የዛሬው ቀን በርካታ ድሎች፣ የታሪክ ጥፋቶች፣ የኢትዮጵያችን የማንሰራራት ዘመን ጅማሮ በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኪነ ጥበብ ማዕከል ገንብተን ያስመረቅንበት ለት በመሆኑ ለኪነ ጥበብ ዘርፉ ልዩ ቀናት አሁን የአማራ ፋኑ ኤአይ ነው ብሎ ያስተማሩ አንድ ያየው ነበር ነው ኤአይ አይደለም ሰውን አታደናግሩ ይሄ ሰራዊት የፋኑ ሀይል ነው ኮማንዶ ጠቅላላ ኮማንዶ በየቦታው መጠነ ሰፊ ስልጠና እየተካሄደ ነው በእኛ ሀገር ቢሆን የሀገር ሀብት ነው ይሄ ሙያ ምንድ ነው የምትሉት አርሶ አደር ነው ነጋዴ ነው ኢንጂነር ነው ሀኪም ነው ብዙ ራእይ የነበረው ነው ከመከላከያ የሸሸነው አሰልጣኙ በሙሉ የመከላከያ ኮማንዶ የነበሩ ናቸው። የአጋዚ የሪፐብሊካን ጋርድ ናቸው አሰልጣኞቹ በሙሉ። አብይ አህመድ ትዕዛዝ ሰጥቶ ራሻ ሆኖ በድንጋጤ ውስጥ ይህን የሚከታተለው ሰራዊቱ እየፈረሰ እንደሆነ እጃቸው ላይ የከዳ እንደሆነ አይተዋል። ያላችሁን ተጠቀሙ ይላል፣ አየር ኃይል ነሱ ይላል፣ ድሮን ላኩ ይላል፣ ምናምን ይላል። በምንም መልኩ ግን እነዚህ እያንዳንዱ ከተማ ወላልቀው በቁጥጥር ስር ከመዋል የአዳናቸው የለም ኦዴድ ስልጣን ላጣ ነው የሚል ሽብር እና ቀውስ ውስጥ እንደገባ ግልጽ ነው። ተመስገን ጥሩ ነህ፣ ግን ስርዓቱን ለመጠበቅ ከኦህዴድ በላይ ንዴትና ቁጭት ያሳይ የነበረው ተመስገን ጥሩ ነው። የሚገርመው እሱ ነው። ይህን ዋጋ ከፍሎ ትውልድ ያስተረፈ ግብፅ የምትባል ሀገር ሰርቫይቭ እንድታደርግ ግብስ ከራሱ አልፋ ሌሎቹ እንድትሆን ያደረጋትን ይህንን ትውልድ ይህንን ዘር ከምድር ላጥፋል። ለዚህ ነው ዮሴፍን የማያውቅ ትውልድ ተነሳ የሚለው አብይ አህመድ የዮሴፍን ታሪክ እንደማያውቅ እንደ ተርኦ እንደዛ አይነት ነው። አንፎም ኢትዮጵያ ኢትዮጵያዊ ነኝ መጽሐፍ ቅዱስ እንኳን ነብር ሽጉርጉርነቱ እንድንቀ ኢትዮጵያዊ ኢትዮጵያዊነቱ አይቀይርም። ያ የኢትዮጵያዊነት የሚባለውን ትንክት የኢትዮጵያዊነት የሚባለውን ኩራት የኢትዮጵያዊነት የሚባለውን በያገር ባለቤትነት አረም ብሎን የጠራው ታሪክን የማያቅ እየገነባን ያለ ነው። ሲወርድ ሲዋረድ የመጣውን የእንጉርጉሮ የአይችሉም ታሪኮቻችንን የቀየሩና የኢትዮጵያን የማንሰራራት ዘመን ያበሰሩ ሁለንተናዊ የለውጥ መሰረቶችን ነው። ይሄ ምን ይላሉ ፋርሴቡላ? ይሄ ኤአይ ነው። ይሄ በቃ የሚረጡት እነዚህ ኤአይ ነው። በቃ ሰው አደለም ኤአይ ነው ይላሉ ፋርሴቡላ። እኮ አድምጣቸው እስኪ ባሪሁ የሰው ሀይ ብርሃኑ እኔው ፋርሴ ቡላ የብልጽግና ሶሻል ሚዲያ አርሚ የሚባለው ይሄ ኩሸት ነው። ኤ አይ ነው ይለት ብልጽግና። ይሄ ኤ አይ ከሆነ ያርግለት ነው፣ ግን አይደለም እውነታው። ዝም ብለህ ህዝብ አይሸወድም። ህዝብ አይሸወድም። ኤ አይ አይደለም። ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም። ተመስገን ጥሩ ነህ። ሊትራሊ የአማራ ተወላጅ የሆኑ ወታደራዊ መኮንኖች ከድተውናል ነው ያለው። የሲቪል አመራሩ አሁን ባለው ሁኔታ ከድቶናል ብሎ እስከ መናገር ነው የደረሰው። የሚታመን የለም እና ድንጋጤ ውስጥ የገቡት በዛ ነው። እንዴት እንደዚህ ያለ የተፋጠነ ጥቃት ደረሰብን የሚለው ላይ ሊገባቸው አልቻለም። የበታች አመራሮች፣ አዋጊዎች የምናስተላልፈው መልዕክት አለ። ዛሬ ከበሻሻ ከሚባል ስሟን እንኳን ሰምተናት የማናቅ እኔ በሻሻ የሚባል ሰምቻለሁ። ይህንን ማለት ለበሻሻ ንቀት አለ፣ ለበሻሻ ጥላቻ አለ። መጀመሪያ አብይ መጥቶ ከበሻሻ ነው ሲባል የሆነ የማብሸቂያ ሰው ጠሩት ነበር የሚመስለኝ። በሻሻ ከምትባል ከአንዲት ትንሽ ቦታ በባዶ እግሩ የሚቅ ራሱ የነገረ በጣም ታላቅ ድህነት ውስጥ የነበረ መፈጠሩም የማያውቅ ከመሬት ከትቢያ አንስተው፣ መማር አልተማረም ግን አብስ የውሸት እንኳን ሰርቲፊኬት ሊያሰራበት የሚችለውን ሲስተም ፈጥረውለት፣ ከውሸት በስተቀር ከማጭበርበር በስተቀር ከክፋት በስተቀር ምንም መልካም ነገር የሌለው ሰውዬ ወደ መንግስታዊ ስርዓት አምጥተው ኪነጥበብ ሀገር ስትለማ ስትቀየር እዚሁ መድረክ ላይ እንደተመለከት ነው አወድሳ ታሰርጻለች መንግስታችን፣ ኪነጥበብ ለሁለንተናዊ ብልጽግናና ለጀመር ነው የሀገራችን ማንሰራራት ጉዞ ዋነኛ እንቀሳቃሽ ሞተር እንደሆነች ጽኑ እምነት አለው። መመታት አለብህ። ይሄ ጄኔራል ተሰጠው። ቤተክርስቲያኑ ይመታል፣ ገዳሙ ይመታል፣ አብሮ ይመታል የተባለው አንደኛው ጄኔራል ነው። ይሄ የሚደነቀው ሰራዊት ደግሞ ላሳያችሁ፣ ሰሞኑ የተማረከ ነው። ኢትዮጵያ መከላከያ ሰራዊት ባለው የተማረከ ነው። ሀገራችንን ከየትኛውም ትንኮሳ ለመከላከል ከማንኛውም ጊዜ በበለጠ በጋሻ አጃግሬነት ብኩን የሆኑ ኃይሎች ባሉበት ከታየ ቀስላሴ በላይ ብኩን የለም። ይህ ይህሀፓ አልተሳካለትም። በየቦታ ሲሄድ ነበር ጌታዬ ጋሼ ምናምን። በጊዙ አውዳመት ሲመጣ በግ እና አንድ የህወሀት ከፍተኛ ባለስልጣን የነበሩት በጊዙ ላቸው ሄደዋል። በአውዳመት እኔ በጋጥቼ ነው ወይ አሉት። በጊዞ ሲሄድ ነበር። ሰው ጥያቄን ስልጣን ፍለጋ ማለት ነው። ከዛ እንደምን ብሎ አምባሳደር ነመረ። ከዛ ሚኒስትር ላይ ተዋነ ከተመስገን ጥሩነ ፉከራ ከነበረው ስብሰባና ካሳለፉት ውሳኔ አንጻር መከላከያ ውስጥ ያላችሁ ከፍተኛ አመራሮች የሚገጥማችሁ ነገር ቀድመን እንነግራችኋለን፣ የሚገባውን ጥንቃቄ እንድታደርጉ ይሄ የብልጽግና ሰራዊት ውጊያ ሊያደርግ የሚችልበት ጭንቅላቱ ተመቷል። ለዛ ነው ትርምስ ውስጥ የገባው ቤተ አማራ ላይ በዋነኛነት ከፍተኛ ድል እየተመዘገበ ባለበት ቦታ እነማንናቸው አዋጊዎቹ ጀነራል አሰፋ ቸኮልና ጀነራል ዘውዱ በላይ ሁለቱም ሌተና ጀነራል ናቸው። አልፎ ተርፎ ስልጣን የሰጡትን መጀመሪያ ጣታቸውን የነከሰ የበላበትን ወጭት የሰበረ ያጎረሱትን ጣቶች የነከሰ በሀገር ግንባታ ላይ ትልቅ አስተዋጽኦ ያላቸውን ህዝቦችን ላጥፋቸው የተነሳ የትግራይን ህዝብ አማራን ህዝብ ላጥፋ ይገርመኛል እኮ ድፍረቱ ራሱ። ግን ለነገሩ ጌታቸው ረዳ ጥሩ ነገር ብሎናል። አንዳንዴ አለመማር ይጠቅማል ብሏል። መሀይምነት እንደሚጠቅም ያየሁት በአብይ አህመድ ነው። ዛሬ በብልጽግና በቦድካ ስሜት የሚያወራው ጌታቸው ሳይሆን ያኔ ያኔ እውነቱን በሚናገርበት እውነተኛው ጌታቸው በነበረበት ጊዜ አንዳንዴ መሀይምነት ይጠቅማል ለምን ሆሊውድን የሚል ጠያቄ ያስፈልገናል። ሆሊውድን በአዲስ አበባችን መገንባት እንችላለንና የዓለም አቀፍ ከያንያን ማቅረቢያና ማረፊያ አዲስ አበባ ናት። በግ እየጎተተ ሲሄድ የነበረ ነው። አሁን ይሄ በታየ ቅስላሴ አንደበት የሚሰደብ የኢትዮጵያ ኃይል አለ። ታየ እኮ ተፈጥሮ የሰደበው እኮ ነው። ሕሊናው ሸጦ የሚኖር እኮ ነው። አብይ አህመድ እግር ወድቆ አብይ ምን አይነት መንግስት ነው? ፕሬዚደንት ሳህለወርቅን እንዴት አድርጎ አቢዙ እንዳደረገዋት ይታወቃል። ሳይኮሎጂካሊ ቶርቸር ፈጽሞባቸዋል ይሄ ሰውዬ ደግሞ ሰተት ብሎ ገባ ምን አግኝቶ ታየ ደንዳ ጥሎት ሄደ ገዱ አንዳርጋቸው ጥሎት ሄደ ለማ መገርሳ ጥሎት ሄደ እነ ዮሐንስ ቧያሌው የማቀቁ ባሉበት ሰዓት እነዚህ በአማራ ስም ጎንደር እኮ ታደሳለች ተወልዳለች እኮ እያለ ፕሮፓጋንዳ ይሰራል። ስንት አመት ልትኖር ነው ነው ጥሮታ እንኳን አትበላም እኮ በርካታ የብልጽግና ሰው አገር ሸሽቶ ስለሚሄድ ጥሮታ ሳያስከብር ነው የሚወጣው ሁለቱ በዛ ቀጠና የተመደቡት የዚያ አካባቢ ተወላጆች ናቸው። እሾህን በሾህ አርገው እነ ጀነራል ዘውዱ በላይ እንዲያጠቁና ውጤት ነው እንዲያመጡ የተፈለገው። እነዚህ ኃይሎች ግን በታሰበ መንገድ ውጊያውን መርተው ውጤት ከማምጣት ይልቅ ሰራዊቶቻቸው እየተበተኑ ክፍለ ጦሮቻቸው እየተበተኑ ውልቅልቃቸው እየወጣ ሙትና ቁስለኛ መርኮኛ እየሆኑ ነው። እነ አሰፋ ቸኮልና እነ ዘውዱ በላይ ትከሻቸው ላይ ከፍተኛ ሌፍትራ ጀነራል የሚል ማድረግ አለ። ለረጅም ጊዜ መከላከያ ውስጥ ቆይተዋል። አለመማሩ ታሪክ አለማወቁ በሀገር ግንባታ ላይ አስተዋጽኦ ትልቅ አስተዋጽኦ ያለው ህዝብ ላጥፋ ብሎ ተነሳ። ይገርመኛል፣ ድፍረቱ ይገርመኛል። እኔ ገና የትግራይ ጦርነት ጊዜ ጀምሮ ነው ስለ አማራና ስለ ትግራይ ኢንክሉዲንግ ስለ ኤርትራ ምን እያልን እናገር እንደነበር የአብይ አህመድ አላማው ምን እንደሆነ እስከየድ ድረስ እንደሚሄድ። በቀደም አንድ ሰው ደውሎ ሲነግረኝ ነበረና ከካዛንቻ የረሳቸውን ግማሹን ሰበታ ግማሹን ኮተቤ ተገናኝተው እንኳን ተነጋግረው እንኳን መፍትሄ እንዳይፈልጉ እንዴት አድርጎ እንደበተናቸው ዘመናዊ የአኗኗር ዘይቤን እየፈጠረች ለኪነ ጥበብም ምቹ ሁኔታን እየገነባች ትገኛለች። አዳምጦ በተግባር ምላሽ መስጠት መገለጫ የሆነው መንግስታችን ዘመኑን የዋጁ እንደዚህ አይነት ገንብቶ አጠናቆ ለባለሙያዎቹ እንሆ እያለ ነው። 2018 የብልጽግና እድል፣ የኔፓል ባለስልጣናት እድል ሊያገኝ አይችልም። የብልጽግና ባለስልጣናት አለ እያለ ነው። ጤነኛ ነው እያልከው ነው? የሚሞተው ውሻ ተረታል፣ እንደዛ የሚባል ተረታል። ብልጽግና እንደዛ ነው። ውሱ ተበርብሮ ራቆቱ ዝም ብሎ ብቻው እየሄደ ያለ እንዲሁ አንድ እንደዚህ የሚገፋው አካል አጥቶ ያለው የሆነ ነገር እንኳ እስክትል ድረስ እየተጠበቀ ያለው አለው ብሎ ነው የሚመካው። ሰራዊት አለ ብሎ ነው የሚመካው። ሰራዊት እንደሌለ ያውቀዋል። ጢባ ጢቤ እየተጫወተበታል። ሊፋን ነው ጢባ ጢቤ። ሰውየው መካሪ ማጣ። ዝናሽ ለምን አትመክረውም? እንዲሁ ባትመክረው ምን ይውጠው ነበር? ታዲያ ከዚህ በላይ ምን ይሆን ነበር? ትመክረዋለች ሰምተናል። እስከ አፍንጫቸው ድረስ ሎጂስቲክ ይቀርብላቸዋል። ውስኪ እየጠጡ እየጠጡንም የሚያዋጉት የድሃ ልጅ የሚማግዱት ዚአዘር ሳይድ የፋኖ ኃይል ደግሞ ሁላችሁም ታውቁት ነው። ማብራሪያ አይጠየቅም። በምን ሁኔታ ላይ ሁነው እየተዋጉ እንደሆነ እንዴት የፋኖ ኃይሎች ድል ሲቀናጁ ሱ 27 የሚያሰልፉ መድፍ የሚያሰልፉ ሞርተር የሚያሰልፉ የድሮን ቅኝት የሚያግዛቸው የሎጂስቲክ ችግር የሌለባቸው ያገዛዙ ሰራዊት እንዴት ውልቅልቃቸው ወጣ የሚለው ነው በደንብ ሊያነጋግር የሚገባው። እነዚህ ጀነራሎች አብዛኞቹ የኮንትሮባንድ ንግድ ውስጥ የተዘፈቁ ነጋዴዎች ናቸው እንደምታውቁት። ስለዚህ ይህን ይህን ትልቅ ህዝብ ላጥፋህ ብሎ ሲነሳ ተመልከቱ የገጠመው። በመቼም አብይ አህመድ ማቴሪያሊስት ስለሆነ ሁሉም ነገር ቬሪ ሾርት ሳይትድ ነው። አርቆ አያስብም። ቀጥሎ የሚመጣውን አያዩ ኮንስኮንስን አያውቅም። ሾርት ሳይትድ ስለሆነ ለነገሩ አይምሮ ከዛ በላይ ማሰብ አይችልም አብይ አህመድ አፍንጫው ድረስ እንኳን የማይደርስ ነው የእሱ አስተሳሰብ። በዛ አሳችና ውሸታማ አንደበቱ የካዳቸው አብይ አህመድ እና በአብይ ዙሪያ ያሉት ናቸው። ሪሶርስን ሚዲያ ተቆጣጠረው ማለት ነው። ህዝብን አስቶ ህዝብን አታሎና ለምንድን ነው ኢትዮጵያ ህዝብ የሳት ብየሳስብ በዘመኑ በኢትዮጵያ ታሪክ እንደ አብይ አይነት ውሸት አምሶ ሰንቶ ያውቅ አዲስ አበባችን ባለፉት ሰባት የለውጥ ዓመታት በማያባራ ሁለንተናዊ ትራንስፎርሜሽን ፈጣን ባቡር ላይ ተሳፍራ በፍጥነት ስትሮጥ ኪነጥበብን አልዘነጋችም። ያደፉ የጎሰቆሉ ላፍንጫ የሚከብዱ የተበከሉ ወንዞቿን እያከመች ባይመከር ታዲያ ምን ይሆን ነበር ነው። ተመክሮ እንደዚህ ዝቃጭ ከሆነ እንደዚህ ወራዳ ሆኖ አገር እያዋረደ ካለ ባይማከል ኖሮ ምን ይሆን ነበር ነው። ሌላ ተመልካቾች፣ ጦርነት መደገፍ የኢትዮጵያን መበታተን የሚወድ ሰው ነው። አሁን ጦርነት እየደገፈ ያለሁ ወይ በኢትዮጵያ ላይ ቄም የቋጠረ ትውልድ ብቻ ነው። ይሄ ጦርነት መቀስቀስ አለበት ቶሎ ጀምሩት ቶሎ ጀምሩት እያለ ያለው እሱ ብቻ ነው። ነገሮች አሁን ጥብብ ብሉን እንዲህ ያርጎ ሽሪንክ ባደረገበት ብልጽግና አሁን ጦርነት እቀሰቅሳለሁ ካለ ብልጽግና መሞቻ ደርሰዋል ማለት ነው እና ሁሉንም ካልመታ እረፍት የለኝም ብሎ ያስባል። ጀነራሎቹ፣ ሲቪል አመራሮቹ በሙሉ ተከፋፍለው እርስ በርሳቸው ጥርጣሬ ውስጥ ነው ያሉት። ወታደራዊ አመራሮች ሲቪሎቹን እየተጠራጠሩ ነው። ሲቪሎቹ ወታደራዊ አመራሮቹ ከድተዋል፣ ማዋጋት አልቻሉም፣ ተሸንፈዋል የሚል ድምዳሜ ላይ ደርሰዋል። ያ ትርምስ እየፈጠረ ነው። ሰው አመራሩ ጠቅላላ ጥርጣሬ ውስጥ ገብቷል። ከፍተኛ አመራሩ ደግሞ የበታች አመራሩ ከድቷል፣ ስለዚህ የበታች አመራሩ ራሱ ይበላናል የሚል ስጋት ውስጥ ገብተው ነው እየተተረማመሱ ያሉት የነበሩ መሪዎች ጥ ይኑርባቸው የተለያየ ነገር ይኑርባቸው እንጂ እንደዚህ ያለ በአሳች አንደበት ተገልጠው አያውቁም። በየትኛው ዘመናችን በየትኛውም ዘመን የአብይ አህመድ አይነት ውሸትን እየፈጠረ የሚያወራ መሪ ተነስቶ አያውቅም። ለዚህ ነው ኢትዮጵያኖች በቀላሉ ዲሲብ የሆኑት። የመጀመሪያው ውሸታም ውሸታም መሪ አብይ አህመድ ነው፣ ከራሱ ውሸትን ፋብሪኬት የሚያደርግ። ስለዚህ ያህን የድሃን ልጅ አድጎ ያልጨረሰን ሩጦ ያልጠገበን የድሃን ልጅ አምጥቶ እንደ ቅጠል ነው እየረገፈ እንደ ውበት ጽዳት፣ ቴክኖሎጂን ጨምረን የማደስ ስራ ሰርተናል። የሰንጋ ስራውን ለመመረቅ ደግሞ አንድ ሁለት ሳምንት ያክል ብቻ ይቀረናል። እሱንም በጋራ እንመርቃለን። ዘመኑ የደረሰበት ቴክኖሎጂ የተገጠመለት አሁን ብልጽግና አካባቢ ያለው አእምሯቸው እንደዛ ነው። የእምነቱ ዋናው ኢማኔት የሚያደርገው ይሄ ነገር ከእምነቱ ከፕሮስፐሪቲ ሪሊጂኑ አንጻር ነው። ትችላለ ከተባለ አወት ትችላለ። እንደዛ ብሎ ነው የሚነገራቸው። ይህን እየገፉ ያሉ ሚዲያዎች አንዳንዶቹ የሚዲያ የሚከፈላቸው ናቸው። በል ከተባለ ትላለ እኔ ከሁሉም በላይ ግን እንዴት ያስችላቸዋል ነው? ሰው ተከፍሎ ፕሮፓጋንዳ ስክሪን ላይ እንዴት ይቀርባል? ተከፍሉት ስሜቱ እስከ የት ይመጣላቸዋል? እንዲሁ በቃ ስሜቱ ነው። በቃ ሂድና የሁለት ሺህ ብር ከፍለሃል። አራት ሺህ ካለ እኩል ደግሞ ከፍ ታደርጋለህ። ድምፅህን ትንሽ ቀነስ ካለች ወይ ቀን ካለፈ ክፍያ ኮስመን ብለህ ደግሞ ትመጣለህ ማለት ነው። እንዲህ ተብሎ ሚዲያ ላይ አይቀርም። የአማራ ተወላጅ የሆኑ ከፍተኛ መኮንኖች ትዕዛዝ ተሰጥቶ ከአውደ ውጊያ ላይ እየተለቀሙ እየታሰሩ ያሉ አሉ። አታዋጉም እየተባለው ያሉ ያልታሰሩ ለጊዜው ግን ከአዋጊነት ቀጠና ገለል እንዲሉ እየተደረጉ ያሉ አሉ። በአማራ ብሔር ተወላጅነታቸው ብቻ ከመከላከያ ላይ በዚሁ ቤት አማራ ወሎ ቀጠና ላይ ጎጃም ያለ በየደረጃው አዋጊ ሆን ጎንደር ያለ በየደረጃው አዋጊ ሆን እጣ ፈንታህን አሁን ው ይህንን ባለ ታሪክ ህዝብ ዛሬ እሱ እንደፈለገ መጥቶ ያረከሳት ያዋረዳት ኢትዮጵያ እንደፈለገ የተጫወተባት አንገቷን ያስደፋት ኢትዮጵያ ታሪኳን ያበላሸባት ኢትዮጵያ በክብር በወግ በማዕረግ ያቆየው ይሄ ህዝብ ነው። እንዲህ በቀላል ታጠፋው አትችልም። አይደለም በዚህ ዘመን በጥንት ዘመን ዘመናዊ የሆኑ መሳሪያዎች ይዘው መጥተው በከለራቸው የበላይነት ተማምነው አላሸነፉትም፣ አልገዙትም። ብዙ አይነት መከራ አሳልፏል ይህ ህዝብ። አብይ ሊያጠፋው አይችልም። ስለዚህ አንድን ትውልድ አንድን ህዝብ ላጥፋ ብለ ስትነሳ ዝም ብሎ የሚጠፋ የለም። ውስጡ ስላለችው ህይወቱ ስለ ነፍሱ ሲል ይታገልሃል። ተሽከርካሪና ሃይድሮሊክ መድረኮችን ያካተተ ዘመናዊ ምቹ ወንበር ተገጥመውለታል። ዓለም አቀፍ ደረጃውን ያሟላ እንደ ስሟ ውብ አበባ እየሆነች የመጣችውን ከተማችንን የሚመጥን ነው። አዲስ አበባችን የአፍሪካ የዓለም የዲፕሎማቲክ ማዕከል፣ እንደዚህ ተብሎ ፕሮፓጋንዳ አይሰራም። ለዚህ ነው ብልጽግና ራቆቶ የቀረው ዘጠና ሺህ ሶሻል ሚዲያ አክቲቪስት ቀጥሮ ንቅንቅ ማድረግ ያልቻለው። ለዛ ነው ዘጠና ሺህ ሶሻል ሚዲያ አለኝ ሲል፣ አንድ ተጽዕኖ ፈጣሪ ሶሻል ሚዲያ የለውም ብልጽግና፣ አንድ የለውም። አብዛኞቹ ሚዲያ ላይ ያሉት ሶሻል ሚዲያ ላይ ያሉት አምስት ሳንቲ ድን ብሎ የማይከፈላቸው ልጆች ናቸው። ተጽዕኖ ፈጣሪ አንድ ጉዳይ አጀንዳ ስጣ ካደረኩት ቫይራል የምትሄደው የምናያቸው ልጆች የምናውቃቸው ልጆች ናቸው። ዘጠና ሺህ ፋርሴ ውላ ቀጥሮ አንድም ጠብ የሚል ቁም ነገር ኢንተርቴን አድርጎ የሚመጣ የለም። ዶክተር አብይ እንወድሃለን፣ ቹቻ እኮ ትችላለህ እኮ እንዲያል እንዲያ ያደርጋለ የፍቅር ምልክት ትንሽ ዘንበል ሲል ምን እንደሚገጥመ ቢኮዝ አማራ ነህ አንተ ለብልጽግና ታማኝ ሆነህ የገዛ ህዝብን ትወጋለህ ብል። ዘንበል ሲል ግን የመጀመሪያው ተረሻኝ አንተ ነው የምትሆነው። ይሄ ካላስተማረ በየትኛው ልትማር ነው? ውጊያ እንዴት፣ መቼ፣ በምን ሁኔታ የሚለውንም ለመገምገም ብቃት የሚባል ነገር ዜሮ ነው። ዜሮ ናቸው በሙሉ እንደምታዩት። ዘውዱ በላይ ትልቅ ሰው ገዳሙ ጋር ሲርመጠመጥ ነው የሚውለው። ውጊያ ምን እንደሆነ አያውቀውም። ስለዚህ አማራ ክልል ላይ እየተደረገ ያለው ጦርነት የህልውና ጦርነት ነው። ለምን ጓዳ ውስጥ ቤት ውስጥ ገብቶ ላጥፋ ነው እያለ ምርኮኛ ሆኖ የፊልድ ማርሻል ማዕረግ ላዩ ላይ አንጠልጥሎ ሀገርን በማፍረስ ሀገርን በማውጠም ተገንጠሉ ጥፉ ወረወረ የምትሉትን አቁሙ እያለ እንደ ቁራ የሚጮህ ሳይሆን እንደዚህ ያለ ቆራጦች ስለ ህዝባቸው ህይወታቸውን የሚሰው ታላላቅ ታጋዮች ያሉበት ትግል ነው የአማራው ትግል። ብዙ ብዙ ብዙ ሽንፈት ነው ብልጽግና የደረሰበት እጅግ ብዙ ውድቀት። ዛሬ እነ ሎሬት ጸጋዬ ገብረ መድን እነ ጥላሁን ገሰሰ በህይወት ቢኖሩ የዛሬዋን አዲስ አበባ ቢመለከቱ ምን አይነት ተአምረኛ የጥበብ ስራ ሊሰሩ ይችሉ እንደነበር መገመት አያቅተንም። እንዲህ የሚል ሶሻል ሚዲያ ተከፍሎት እኮ የሚሰራ ብልጽግና መንደር እኔ ከዚህ በላይ እንደ ሀገር ኦም ተብሎ ምን ውስጥ ነው ያለ ነው ብሎ ማሰብ የማይችል ትውልድ ካለ ይሄ ጤናውን መመርመር ያለበት። ይሄ ሰው መሄዱ አይቀርም፣ ብዙና መሄዱ አይቀርም። ኢህአዴግ ሄዷል። እንኳን እንኳን ይሄ እኮ። ሀገሪቷ ግን ምን ላይ ነው ጥሏት እየሄደ ያለው? ኢኮኖሚካሊ፣ የሶሻል ፋብሪኮ እንደ ሀገር የት ያለች። አብይ አህመድ ውረድ ብሎ ሚኒስትር አይሰማውም። አሁን በዚህ ሰዓት የመናናቀው ስሜት ከፍተኛ ነው። ሰው ሰልችቶታል፣ ደፍሮታል። ችግር የለውም አሁን ከዚህ በፊት የነበረው ፍራስሬት አድርጎ የመኖር ነገር አሁን ፈታ እያለ እየሄደ ነው። የእሱ አንደኛው ማሳያ ነው። እጅ ከሰበሰባችሁ ባለሀብቶች፣ አርፋችሁ እንደ ሌሎቹ ስራችሁን ስሩ። ሳትጠየቁ ሳትጠሩ ላጎብዳጅነታችሁ ልክ በጀት መድባችሁ የለውና ትግል ለመቀልበስ ስትራወጡ ግን በራሳችሁ ላይ አደጋ እየጠራችሁ ነው። ተመስገን ጥሩ ነህ። ከኦህዴድ በላይ ኦህዴዱ ነው። ከኦህዴድ በላይ ለስርዓቱ ቀናተኛ መስሎ ኦህዴዶች እስኪገርማቸው ድረስ ሳግ እየተናነቀው ሲፎክር የነበረው ኢንጀነራል አማራ ከርቶናል። ራሱን እንደ አማራ የማይቆጥር ግን አማራን ወክሎ እዛ ያለ ከርቶናል እስከ ማለት ደርሷል። ብዙ ወረዳዎችን በፋኖ እጅ ውስጥ ከመግባታቸው የተነሳ አገዛዙ ከባህር ዳር ድሮን አምጥቶ ደሴ አካባቢ ያለውን እየደበደበ ነው። ሆስፒታል ደብድቦ ዶክተሮች ሁሉ ሞተዋል። እንግዲህ ስጌሱ ሰራዊት እየተናደ ነው፣ አመራሮቹ እየሞቱ ነው። እንዲያውም አሁን ምን የሚል ፍርሃት ሁሉ ይመቶበታል። አድማ በታኝና ፋኖ ስምምነት ፈጥረዋል የሚባል ወሬ ስለሰማ ነው የድሮን ጭፍጨፋ እያደረገ ያለው። ከዚህ ጀርባ ግን ያለው ሴራ ምንድን ነው? በፋኖ ስም የፋኖን ልብስ የለበሱ እንደ ፋኖ የታጠቁ የፋኖ ሜካፕ የተደረገላቸው የብልጽግና ፋኖ አሉ። አይታችሁታል። የአማራ ፋኖ የአማራ ፋኖ ብሎ ራሱ የሚጠራው ለምን የአብይ ፋኖዎች አሉት? ምክንያቱም አገዛዙ የራሱ ፋኖ አለው፣ የራሱ ኦና አለው፣ የራሱ ፊቴፍ አለው። ለኢትዮጵያ አሁን ጊዜዋ ነው እና ሁላችንም እጅ ለእጅ ተያይዘን የምንሰራበት ጊዜ እንጂ አንዱ የሌላውን ስራ ቁጭ ብሎ የሚመለከትበት ጊዜ አይደለም። ሚኒስትር የታ በሉት ሚኒስትሮች በሉ ጀኔራሎች በሉ ሌላ ህይወት ውስጥ ነው ያሉት። ይህ ሰውየ ይሸውዶናል። አደጋ ውስጥ ነው ያለነው። በቀላል መውጣት አንችልም፣ ግን አድፍጠን ቆይተን ግን ቢያንስ ሌላ ወንጀል ውስጥ ላለመግባት ግን እንጥራለን ብሎ ቆሞ እየጠበቀ ያለ ባለስልጣናት ለኢትዮጵያ ምድር ላይ በርካታ ሰዎች አሉ ኮ የሚያገኙ ጦርነት መቀስቀስ አለበት ብሎ የሚያስቡ ባለስልጣናት አሉ። ነፃ ለመውጣት ሊቤሬት እንዲሆኑ እንደማያሸንፍ ስለሚያውቁ አብይ እንዳያሸንፍ አደለም፣ ብልጽግና ያሸንፋል ብሎ ስለሚያስቡ አደለም። መገላገል እንፈልጋለን። ከዚህ በኋላ በቃ እንገላገላለን። ስለዚህ ይሄ መንግስት ከወደቀ በኋላ ሀገሪቷ እንዴት ነው የምትሆኑ ብሎ ማሰብ ተገቢ አይደለም። ኦሆዴድ ይዞ የቀረበው የግምገማ ውጤት ልክ ከትግራይ ሲወጡ የትግራይ ሕዝብ ደጀን አልሆነንም እንዳሉት ሁሉ በይፋ ገና አላወጁትም እንጂ ኦሆዴድ ለብሔራዊ ደህንነቱ ያቀረበው ግምገማ የአማራ ሕዝብ የፋኖ መሸሸጊያ ሆኗል፣ ለመከላከያው ደጀን መሆን አልቻለም የሚል ነው። ይህንን ተከትሎ ተመስገን ጥሩ ነህ ማንኛውንም እርምጃ መውሰድ ስለዚህ አሁን ምን አድርጓል? እዛ ከተማ ውስጥ አባቶች ወጥቶ የሃይማኖት አባቶች ወጥቶ ህዝቡ እንዲቀሰቅሱ በፋኖ ስም ያደራጃቸው በፋኖ ስም ያስነሳቸዋሉ እነሱ ሊወጡና የሃይማኖት አባቶችን እንዲገድሉ ፋኖ መጥቶ ሃይማኖት አባቶችን ገደለ ብሎ ህዝቡንና ፋኖ ለማጣላት ይህንን እየሰራ ነው። ብልጽግና የሚሰራው ሴራ በሙሉ በሰው ህይወት ላይ ነው። በሰው ደም ነው የሚቀልደው። አልፎ ተርፎ ከየቦታው ሄዶ እርጉዞችንና ህጻናትን አስወጥቶ አስገድሮ በማምጣት ወደ ምሽ ይዟቸው እየገባ ነው ያለው ፋኖ ወደ እርጉዞችና ወደ ህጻናት አይተኩስም ብሎ ህጻናት ህጻናትን እና እርጉዞችን ምሽግ ውስጥ ይዞ ገባል። እነዚህን ከፍተኛ ሀብት ወጥቶባቸው በየትኛውም ዓለም ካሉት ተወዳዳሪ የሆኑ መሰረተ ልማቶች በአግባቡ ተጠቀሙበት። እየቀረባችሁ ሀሳባችሁን ያዋጣችሁ ሁሉ በራሴ እርስምም ላመሰግናችሁ እወዳለሁ። ይሄ አሰብ እኮ በቀላሉ እኮ መግባት እንችላለን ብሎ የተነትንል የተበታ ነው። ሙርከኛ እንደዚህ መተንተን አይችልም። ሙርከኛ ተቀጥቅጦ ተቀጥቅጦ ሰላሳ ሁለት ጥርሱ ሰላሳ አንድ ጥርሱ ረግፎ ነው የመጣው እና አጌና ዩቲብ ላይ ሲቀጠቅጡ አሁን ሙርከኛ ስብስብ ነው አንድ ልጅም አለ እኮ ዩኒፎርም ለብሶ ካናዳ ይሆናል። ሽማግሌ አለ እኮ ወታደር የነበረና ሚሊተሪ ለብሶ ይመጣል ዩቲብ ላይ ትልቅ የእድሜ ባለጸጋ ናቸው። የሚዲያ ላይ ስላለ ነው እንደኛ አንተ ምንለው አሁን ሙርከኛ ነው። ግጥም ያለ ሙርከኛ ነው። ፈጣሪ ማመስገን ባለበት ሰዓት ካናዳ ተቀምጦ ጠውነት ይቀሳቅሳል። በዚህ ባረጀ እድሜው ማለት ነው። ይሄ ስህተት ነው። ይሄ ሚስ ካልኩሌሽን ስህተት ነው በአጭር ቋንቋ። ተውትና ከሀገር ጋር መቅጠም ፋኖን መቅጠም አትችልም። ፋኖን መቅጠም አትችል ስላልቻልክ እኮ ነው አሁን ጥባ ጥ የሚጫወትብህ። በቃ የፈለግነው እርምጃ ወስደን ያለቀው አልቆ መቆጣጠር አለብን ብሎ ነበረ፣ ጠረጴዛ ይደበድብና ይፎክር የነበረው መከላከያ በሚባለው ተቋም ውስጥ ያላቸው የአማራ ተወላጆች መስመራዊ መኮንን የምትባል አዋጊ መኮንን ወዘተረፈ ጓደኛ ካጠገብህ ነገ ከነጎዲያ ሲረሸን ካየህ ትዕዛዙ ከተመስገን ጥሩ ነው የመነጨ እዛው እንደ ከሃዲ ተቆጥረህ ገዢው ከሚረሽን ወደ ወንድሞች እጅ ብትሄድ ወላጆቻቸው መጥተው ባካችሁ ልጆቻችን ልቀቁልን ሲሉ ወላጆቻቸውን ግቡ ብሏል። ይህንኑ እያደረገ ያለው አብይ አህመድ ሕፃናትን እንደ ምሽግ ይዞ እየተጠቀመባቸው፣ እርጉዞችን እንደ ምሽግ እየተጠቀመባቸው ከተማ ውስጥ ደግሞ ቄሶቹን በግዳጅ ውጡና ሕዝቡን ቀስቅሱ ሰላም ነው ብሎ ተረጋግቷል ብሉ ችግር የለም በሉ ብሎ ቄሶቹ እንዲወጡ ሱቆች እንዲያስከፍቱ ህዝቡ ኑር ማለ ብሎ እነሱ ናምኖ እንዲወጣ ልክ እነሱ ደግሞ ህዝቡ ደግሞ ያንን ሲወጣ በሃይማኖት አባቶቹ ላይ ደግሞ ባዘጋጃቸው ፋኖች እርምጃ አስወስዶ ፋኖ ሃይማኖት አባቶቹን ገደለ። ይህንን ነው እያደረገ ነው። ትክክለኛ ኢንፎርሜሽን ነው የምነግራችሁ ያለሁት። ፕሮፓጋንዳ አደለም። እኔ የፕሮፓጋንዳ ሰው አደለም። እኔ የፖለቲካ ሰው አደለሁም። እኔ የህዝብ ሰው ነኝ።